ቀኑ ሙሉ አጥንተህ ጊዜን ሁሉ ሰጠ አንብበ፣ ነገር ግን ጓደኛ ከፈተና ከአንድ ቀን በፊት አንብቦ ከአንተ ኩል ውጤት ሲያመጣ ምን አይነት ስሜት ይሰማል? ያማል አይደል? በዚህ ቪዲዮ የምናየው እንዴት በትንሽ ጊዜ አንብባችሁ ጥሩ ውጤት ማምጣት እንደምትችሉ አምስት ሳይንቲፊክ የሆኑ መንገዶችን የማሳያችሁ ይሆናል። በዚህ ቪዲዮ ላይ የምናያቸውን እነዚህን ስቴፖች አንድ በአንድ ጥናታችሁ ላይ የምትገብሩ ከሆነ እመኑኝ፣ እናንተም የራሳችሁን ቤስት ቨርዥን የማታገኙበት ምንም አይነት ምክንያት የለም። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ወደ ዋናው ሜታዶች ከማለፋችን በፊት እዚህ ጋር እንደ ቦነስ ቤዚክ የሚባሉ ነገሮችን ጥናት ከመጀመራችሁ በፊት መጠቀም ያለባችሁን እነግራቸዋለሁ። የመጀመሪያው ከዘ ዲስትራክሽን ኦር ደግሞ ዲስትራክሽናችሁን አጥፉት። ኢንቫይሮሜንታችሁ በተቻለ መጠን ምን መሆን አለበት? ለጥናቱ ብቻ ፎከስድ እንድታደርጉ እንዲሆን ያደርግላችሁ። ስልካችሁን አጥፉት። ጓደኛ ምናምን ምናምን የሚባል ነገርም ወደ ጎን ተው። ብቻችሁ መታጠኑ ከሆነ ማለት ነው። ሲቀጥል ደግሞ ዲፋይን አድርጉት። መታጠኑት ነገር ለምን ያህል ጊዜ ነው ማጠናው? ምን ያህል ጥያቄ ነው ምሰራው? ምን ያህል ቶፒክ ነው ከበር የማደርገው? ሶስተኛ ላይ ደግሞ ስታርት ፍሮም ሲምፕል፣ ከቀላሉ ጀምሩ። ይሄ ምን ያደርጋቸዋል? መጀመሪያ ያስጀምሩ፣ ሞቲቬትድ ሆናችሁ እንድትቀጥሉ ያደርጋቸዋል። ከከባድ ጥያቄ ከጀመራችሁ ልክ መጀመሪያ ላይ፣ ስለዚህ ይህንንም ታደርጋላችሁ። ሲቀጥል ሀብ ስተዲ ስፔስ የስተዲ ስፔስ ይኖራችሁ ሎንግ ታይም ማንበብ ኮንሰንትሬሽናችን እየቀነሰ ስለሚሄድ አክቹዋሊ ሰላሳ ደቂቃ ምናም በኋላ ያለው የጥናት ጊዜ እንዲሁ ከመጽሐፉ ጋር መፋጠጥ ነው እንጂ የሚሆነው ምንም አይነት ጭብጣት ይዙበትም። ስለዚህ ስተዲ ስፔስ ግድ ይላቸዋል ማለት ነው። አሁን ወደ ዋናዎቹ አምስት ስቴፖች እናልፋለን። እነዚህ አምስት ስቴፖች ሳይንቲፊካል የተጠኑና ውጤታማ የሚያደርጉ ናቸው። በተለይ የአምስተኛው ለመርሳት ለሚባለው ነገር ኬ ሶሉሽን ነው። ስለዚህ እስከ መጨረሻው ድረስ መከታተላቸውን እንዳትረሱት። ሌትስ ጎ። ስለዚህ ፈርስት ላይ የምናገኘው ሜተድ ኦርጋናይዚንግ ኢንፎርሜሽን ይባላል። ይህ ማለት ምን ማለት ስመስላችሁ፣ በጠቅላላ ስናየው አንድን ቶፒክ ስታነቡ፣ ያንን ቶፒክ ኢንታየር ቻፕተሩን ኦር ኢንታየር ቶፒኩን ኦቨርቪው ማድረግ አለባችሁ። መጀመሪያ ላይ ኦቨርቪው ታደርጉታላችሁ። ከዛም በኋላ ብሬክ ኢት ዳውን ኢንቱ ስሞል ፒስስ ወደ ትናንሽ ፒስ ወደ ሰብ ቶፒክ ሰብ ሰብ ቶፒክ እያላችሁ ተከፋፍሉታላችሁ። ይህን የምታደርጉት ለመሰላችሁ፣ አይምሯችን በጣም ቫስት ከሆነ ነገር ይልቅ በስሞል ፒስስ በተከፋፈለ አሬንጅድ የሆነን ኢንፎርሜሽን ይቀበላል ሶ ለረጅም ጊዜ የመቆየት እድልም ያለው ያ በትንሽ ፒስ የተቀመጠው አሬንጅድ የሆነ ኢንፎርሜሽን ነው ማለት ስለዚህ ብሬክት ዳውን ኢንቱ ስሞል ፒስስ ሰከንድ ላይ የምናገኘው ሀሳብ ዴድላይን ይላል ዴድላይን ወሳኝ ነገር ነው ለምን መሰላችሁ ይሄ ጊዜያችሁን ይቆጥብላችኋል በጣም ይቆጥብላችኋል የሆነ ለረጅም ጊዜ ገደብ ሳታባችሁለት አንድን ታስክ የምታደርጉ ከሆነ ያንን ጊዜ በረጅም ጊዜ ነው የምትጨርሱት። በጣም ብዙ ጊዜ ሰዎች ለምሳሌ ኔክስት እንዴት ኤግዛምፕል መውሰድ ይችላል። ሰምታችሁም ሊሆን ይችላል። የሆነ አሳይመንት ለዛሬ ሳምንት ቢሰጣችሁ ያንን አሳይመንት የምትሰሩት መቼ ነው? በእርግጠኛነት የምትሰሩት አንድ ቀን ሲቀረው ወይ ሁለት ቀን ሲቀረው ነው። ግን ያንን አሳይመንት ነገ አስገቡ ብትባሉ ዛሬ ማታ ትሰርቃላችሁ። ቢካውዝ ዴድላይን አለ። በዚህ ሾርት ታይም ውስጥ ነገ ግዴታ ማስገባ ስላለባቸው ትጨርሷል። ስለዚህ ጥናታችሁንም እንደዚሁ ዴድላይን ታደርጋችሁለት በዛ ዴድላይን ከዛ ቀድሞ ትጨርሳላችሁ ማለት ነው። ስለዚህ ዴድላይን ት ኮር አይዲያ ነው ማለት ነው። ሶስተኛ ፎከስ ስፕሪንት። ፎከስ ስፕሪንት ማለት ማለት መሰላችሁ ለረጅም ጊዜ ከመጽሐፍ ጋር ከመተያየት ለረጅም ጊዜ አንድ ነገር እየደጋገሙ ከማንበብ ይልቅ ስፔስ የሆነ የስተዲ ሜታድ ይኖራችሁ መሀል ላይ እረፍት እያደረጋችሁ ይህንን ለማድረግ ያው ታዋቂ የሆኑ ብዙ አይነት የስተዲ ቴክኒኮች አሉ። ለምሳሌ ፖሞዶሮ ቴክኒክ አለ፣ አልትራዲያን ሪትም አለ ወይ ደግሞ የራሳችሁ ሪትም መጠቀል ትችላላችሁ፣ በራሳችሁ ኔቸር ማለት ነው። ስለዚህ ለምሳሌ ፖሞዶሮ ካየን ሀያ አምስት በአምስት አልትራዲያን ደግሞ ካየነው ዘጠና በሀያ ደቂቃ ነው። አለጋችሁ ሀምሳ በአስር ማድረግ ትችላላችሁ። ስለዚህ ምንድነው ዋናው ነገር ግን ፎከስ ስፕሪንታችሁ ፎከስ ማድረግ የምትችሉት ለተወሰነ ለአጭር ጊዜ ስለሆነ ያንን ጊዜ ፎከስ ታደርጋላችሁ፣ ትሬስ ታደርጋላችሁ፣ ተመልሳችሁ ታነባላችሁ። ስለዚህ ይህም ሶስተኛ የምናገኘው ዋና ሜትር ነው ማለት። አሁን ወደ ወሳኞቹ ወደ ሁለቱ ኢፌክቶች እንመጣለን። አራተኛው ኢፌክት ለምን መሰላችሁ መልስ የሚሆንላችሁ? ብዙ ታነባላችሁ፣ ብዙ ጊዜ ጥናት ላይ ታሳልፋላችሁ፣ ግን ጥያቄ አትሰሩ። ይህ ብዙ ተማሪዎች ጋር ያለ ችግር ነው። ነገር ግን ይህን ችግር መፍታት የምትችሉት ኢንተርቪሊንግ ኢፌክት በሚባል ነገር ነው። ምን ማለት ነው? ኢንተርሊንኪንግ ቶፒክ ማለት ነው። ይሄ ማለት ቶፒኮች ምንም አይነት ተያያዥ ነገር ቢኖራቸው ሳብጀክቱ የፈለገውን ሆን የፈለገ የተለያየ ይሁን ቶፒኩም የፈለገውን አህል የተለያየ ይሁን ነገር ግን ምን ማድረግ አለባችሁ ማለት ነው፣ ኢንተርሊንክ ማድረግ አለባችሁ። ቢካውዝ አንዱን በአንዱ ታስተሳስራችሁ። ኢቨን ኢፍ ይህን ኢንተርሊንኪንግ ሳብጀክት ከሳብጀክት ቶፒክ ከቶፒክ ብቻ ሳይሆን ከእናንተ ላይፍ ጋርም ኢንተርሊንክ አርጉት ሶ የዛን ጊዜ ያንን ነገር ለረጅም ጊዜ ጭንቅላታችሁ ይቆያል። ጥያቄ ሶልቭ ማድረግ ትችላላችሁ ማለት ነው በዚህ ሜተር። ስለዚህ ኢንተርሊንግ ኢፌክት ተፔስተዋል መጨረሻ ላይ የመርሳት መፍትሄ ነው ያልኳቸውን ሀሳብ ጋር ደረስ ነው። ይህንኛው ሀሳብ ሪቪዥን ለምታደርጉ ሰዎች ያው ሪቪዥን በጣም ወሳኝ ነገር ነው። የሆነ ነገር ካነበባችሁ በኋላ በጊቨን ታይም ኢንተርቫል ሪቫይዝ ታደርጋላችሁ አይደለ? ግን ሪቪዥን ያን ያህል ኢፌክቲቭ አይደለም፣ ቢካውስ ታይማችሁን ይበላባችኋል። ስለዚህ ሪኮሌክሽን የሚባል ሜተር መጠቀም አለባችሁ። ሪኮሌክሽን ማለት ማለት ነው፣ አንድ ቶፒክ ለምሳሌ ሁማን ባዮሎጂ ባዮሎጂ ላይ የምታነቡ ከሆነ ያንን ሁማን ባዮሎጂ ካነበባችሁ በኋላ መጽሐፉን ተዘጉትና፣ ያነበባችሁትን ነገር ድጋሚ ጻፉት። ድጋሚ ጻፉት ወጣ ል ጊዜ ስፔስ አድርግታችሁ ከቆያችሁ በኋላ ማለት ነው፣ ድጋሚ ጻፉት። ዘን ያን ነገር በትክክል ሙሉ መጽሐፍ ከቻላችሁ ኤግዛክትሊ ያን ነገር አግኝታችሁታል ማለት ነው። ገብቷችኋል ማለት ነው። ነገር ግን ዊክ ፖይንት ይኖራችኋል። እዛ ማል ማለት ታስታውሱት ነገር ስለዚህ ምን ታደርጉታላችሁ ማለት ነው፣ ያንን ነገር ደግማችሁ ሄዳችሁ ታደርጓል። ስለዚህ ዊክ ፖይንታችሁን፣ ስትሮንግ የሆነ ፖይንታችሁን ትለያላችሁ። አዲስ ታይም ደ የምታደርጉት ዊክ ፖይንታችሁ ላይ ታተኩራላችሁ። ስትሮንግ ደግሞ ትተውታላችሁ። ግን ዲቪዥን ከሆነ ስትሮንግ ሪሪድ ነው የምታደርጉት ነገር ግን ዊክ ሳይዳችሁ ላይ አታተኩሩም። ስለዚህ ሪኮሌክሽን ሜተድ ለዚህ በጣም ወሳኝ የሆነ ነገር ነው ማለት ነው። ሶ እነዚህን አንድ በአንድ የነገርኳቸውን ነገሮች ኦርጋናይዝ አርጋታችሁ፣ ዴድላይን አስቀምጣችሁ፣ ፎከስ ፕሪንታችሁን ታርጌት አድርጋችሁ፣ ኢንተርቪሊንግ ኢፌክት ተጠቅማችሁ፣ መጨረሻ ላይ ደግሞ ያነበባችሁትን ነገር ከሆነ ኢንተርቫል በኋላ ሪኮሌክት ካረጋችሁት አመኑኝ ጥናታችሁ በጣም በጣም ውጤታማ ይሆንላቸዋል። አመሰግናለሁ ዛሬ ለነበረን ቆይታ። በሚቀጥለው ምን አይነት ቶፒክ ላይ እንድንሰራላቸው የምትፈልጉትን ኮሜንት ሴክሽን ጻፉልን፣ እንሰራላቸዋለን መልካም